ያብ ለካ ማለት ነው ትናንትና ሄሉሻዬ፣ ተመልሰሽ እንደ በፊቱ እግሬ ላይ ወድቀሽ እያለቀሽ ትለምኝኛለሽ ያልከው ነገር ዛሬ ነው ግልጥ ብሎ የገባኝ ማለት ነው። ቤተሰቦቼ እንዴት አመሻችሁኝ የኔ ቅመሞች? ደና ናችሁ? ሁሉ ሰላም ሁሉ መልካም ነው ወይ? እኔ ጋር ሁሉ ሰላም ሁሉ መልካም ነው እግዚአብሔር ይመስገን። እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ አድርጋለሁ። በያላችሁበትም የዓለም ዳርቻ ሰላማችሁ ጤናችሁ ብዝት ትርፍርፍ ይበል፣ የእኔ ምርጦች ማለት ነው። በነገራችን ላይ ያው ለሰው ልጅ ትልቁ ነገር ሰላም ጤና ስትሆኑ ነው፣ ቅመሞች። በተለይ በስደት ስትሆኑ ከምንም በላይ ጤና ነው። ና ጤናችሁን ጠብቁ፣ ጤናችሁንም እግዚአብሔር ያብዛላችሁ ማለት ነው። እችን ያልካልኩኝ፣ እንግዲህ ወደ ዋና ጉዳይ እገባለሁ ማለት ነው። እሱም እንግዲህ በትናንት ያብ በመደብደቡ ብዙዎቻችሁ በጣም በሄሉ ላይ ተናዳችሁባታል፣ እንዴት እንዴት አደርጊያለሽ በማለት ያው ብዙዎቻችሁም ያው በኮሜንት ሄሉ ላይ ወርዳችሁባት ነበር። ዛሬ ግን ያው ትናንትና ያ በእግሬ ላይ በድጋሚ ወርቀሽ ታለቅሻለሽ እንዳለውም ያ የሆነ እቅድ አቅዶ መሆኑን ዛሬ ነው የገባኝ። እሱም እንግዲህ ያ ኤርፖርት ላይ ልዑልን ጠርቶ ልዩን ጠርቶ እንግዲህ ከሀገር ሊወጣ እንደሆነ ሻንጣውን እየጎተተ ኤርፖርት ላይ ነው እንግዲህ ሄሉ ተጠርታ የደረሰችበት። ሄሉ ሻም እንግዲህ እውነቱን ፍርጥ አድርጋለሽ ማለት ነው እንግዲህ ከሮቤድ ጋር የነበረው ነገር ሁሉ ውሸት እንደሆነና የእኔ ፍቅርና የእኔ መውደድ እንዲገባ የእኔን ዋጋ እንድታቀው ብዬ ነው እንጂ ከሮቤል ጋር ምንም አይነት ነገር የለኝም፣ በማለት እንግዲህ ያው እንደተለመደው ሄኑ ሻየ እንግዲህ ያብ ላይ ጥምጥም እያለች እሱ ሲገፈትራትም እሷ መልሳ ስታቅፈውም እግሩ ላይ ስትወርቅም እሱ ደግሞ ሰዓቴን እያስረፈርሽብኝ ነው ባክሽን ሄዳ ነው ከዚህ በኋላ እሾም በሸው አቅቶኝ ሳይሆን አስፈላጊ አይደለም። አንቺ ሳትሆኝ የምትጎጂው ነው የዛ ልጅ ነኝ። ሌላ እርምጃ በውስጥ እኔ ነው የምጎዳው። ቤተሰቦቼ በዙሪያ ያሉ ሰው ይጎዳሉ። ስለዛ ከሀገር ለራሴም እረፍትም ስለሚያስፈልግ ፈልገኝ ለትንሽ ጊዜ ከሀገር መውጣት አለብኝ ብሎ እንግዲህ በወሰነ ውሳኔ ሄዱ ሻም ልዩም ሉልም ሳይስማሙ ቀርተው እንግዲህ እግሮ ላይም ወርቃም አልቅሳም ፍቅሬ እንዲገባ መውደዴ እንዲገባ ብዬ ያደረግኩት ነገር ነው እንጂ ከሮቤል ጋር ምንም አይነት ግንኙነት የለንም። ይሄንን ደግሞ ሮቤል በደንብ አድርጎ ያውቃል። ምናን እንደምወድ ስላልገባ፣ ምኗን እንደማፈቅር ስላልገባ ፍቅሬን ለማሳወቅ ነኔ ደግሞ ምናል ቦታ እንዳለ ለማወቅ ስለፈነኩኝ ነው በማለት እንግዲህ ሄዱዬ እንግዲህ እንደምንም ብላ ያብን መልሰዋለች። ያብን በፍጹም ብሎ ነበረ። ያው የሄኑ ነገር ሆኖበት ይመስለኛል። ተመልሰው እንግዲህ ያንን ፈገግታቸውንና ያንን መተቃቀፋቸውን እንግዲህ ጀምረውታል ማለት ነው፣ እንደገና ጀምረውታል ማለት ነው። ቤተሰቦች ያው ታርቀዋል። ሰላም ወርዷል። ሉልም ያው ያብን ተቆጣው ሄሉ ጋም ያለው ነገር እውነት እንዳለሆነ በፊት ማቃለው የእሷ ዋጋዋ እንዲገባ ብላ ያደረገችው ነገር እንደሆነ እኔም ከበፊት ገብቶኛል። ያብ ከዚህ በለጠ ይበቃል በዛ ይቅርታ ጠይቃለች። የሰው ልጅ ናት፣ ተሳስታለች፣ ብዙ ስተሰርታለች። ከይቅርታ በላይ ነገር ደግሞ ምንም የለም። ይቅርታን መቀበልም ይቅርታ ማድረግም ትልቅነት ነው። ይቅርቷን እትቀበል መቀበል አለብህ። ከዚህ በላይ ደግሞ እኔም ሄሉ ስታለቅስ ማየት አልፈልግም። እኔም ከሄዱ ጋር ተቃቅሬ መቀጠል አልፈልግም። ሁሉ ነገር ዛሬ ሰላም መውረድ አለበት። አንተም ከምትሄደው ቦታ ቀርተ ሰላም መውረድ አለበት፣ በማለት እንግዲህ ሰላማቸውን አውርደው ሄሉም ወደ ሳቋ ልድም ወደ ፈገግታው ተመልሰዋል። በዚህ አጋጣሚ ልዩና ልዩ ሊጣምሩ የምትሉ ኮሜንቶች በቃ እናንተ ቅመሞች ማጣመር ነው ስራችሁ፣ ማጣመር። በነገራችን እናንተ ጋ የማይመቻችሁ ነገር ምን እንደሆነ ታውቃላችሁ? ማፋታት፣ ይሄ መለያየት ምናምን ነገር አትወዱም። እናንተ የምትወዱት ማገናኘት፣ በቃ የወደዳችሁትን ሰው እናት የተጣመሩ ነው። አሁን ደግሞ ኑንና ልዩ ይጣመሩ እያላችሁ በኮሜንታችሁ በጣም ነበር ያሳቃችሁኝ። እግዚአብሔርን እና ይመቻችሁ፣ የሆነ ቅመሞች እየተለያላችሁ እኮ እናንተ። እውነት ለመናገር የሴጣን ስራ አይደል የምትሰሩ? ሰው ማለየት የሚሰራ ሰው የሴጣን ስራ ነው። እናንተ ልክ እንደ መላክ ልበላችሁ፣ የእውነቴን ነው። ለቃሉ ይቅርታ ግን ማለት ነው እኛ ሰዎቻ ከመላክ ጋር ባንንትን ባንለም ልክም እንደ መላክ ነው ሰውን የምታስታርቁት፣ የእውነት ነው ብላችሁ ሰው የምታገናኙት፣ የምትወዱትን ማገናኘት የምትወዱት መልካም መልካም ስራ እግዚአብሔር የሚወዱን ስራ ነው። የምትወዱትና ሉልና ልዩ ይጣመሩ ስትሉ ስለሰማውነችን ቃል ያድርጉትና ስፈታን ያደረጋችሁ። ዛሬ እንግዲህ የመጨረሻው ፓርት በዚሁ ተጠናቋል ማለት ነው። ያው ብዙዎቻችሁ በዚህ አጋጣሚ ድራማ ኮነው እያላችሁን ነው፣ ነኛ ለዩቱበሮች ነው እናንተ ድራማ መሆኑ የምትነግሩ ለእኛ ነው ወይ የምትነግሩን? እነሱም እኮ እንደኛ ስራ ነው ያዙት፣ ስራ ነው ያዙት። ዛሬ ተጠናቋል። ተጠናቋል። ዛሬ ሰላም ወርዷል። ሄሉዬና እንግዲህ ያብ የራሳቸውን ጊዜ ወስደው እንግዲህ ፍቅራቸውን ሊኮሞኩሙ ነው ማለት ነው። ቤተሰቡ እና ያው እኛ ጋር መጣችሁ እናንተ ምን ሆናችሁ? ድራማ እኮ ነው የምትኑ ልጆች። እኛ እኮ ከእናንተ ሳይገባን ቀርቶ አይደለም። ብዙ ነገር እናቃለን። እኛ ባይሆን ቱ በሮች ሳይሆኑ ነው የሚከብደው እንጂ ለይቱ በር እኮ ብዙ ነገር ቀላለው እና ይህን ለምትጽፉም ደግሞ ችግር የለውም። ያው ያወቃችሁትን ያሳወቃችሁን ማለት ይቻላል እና ዛሬ እንግዲህ የአብና የአብና የሄሉ ጉዳይ እዚህ ጋር አብቅቶ በፍቅር በሰላም ተጠናቆ ሁለቱም በመሳቅ በደስታ እንግዲህ ሄሉ የሚሉንንም ከዙሪያው ያስቀየመቻቸው ነው ኩራ ነው ኩራ የሚሉትን ልጅ እኛን ግን ይቅርታ ጠየሽ እንዴ? በቃ ይቅርታ ጠይቃለች ላደረገችው ነገር። ይቅርታ መጠየቅም ማድረግም ትልቅነት ነው። በነገራችን ላይ ይቅርታ መጠየቅ መሸነፍ አይደለም። መቀበልም መሸነፋለ ወይ የትልቅነት መገለጫ ነው። ይቅርታ መቀበንም መጠየቅምና ዛሬ እንግዲህ ሰላም ወርዷን። እንግዲህ ከዚህ በኋላ ቅመሞች ሰልችቶናል፣ ይበቃችኋል። ይባካችሁ ዩቲዩበሮች ሄሉ እያንችም እንደለመርሹ በዛ በፕራንክሽ ነይ ከዚህ በኋላ ጸብኛ ደክሞና፣ ንባካችሁን ከቻላችሁ እኛን እያስተማረ ዘና ፈተ የሚያደርግ ነገር ይዛችሁን፣ ነው እኛ በእናንተ ስለምንወዳችሁ፣ በእናንተ ተጨንቀን፣ በአገር ጉዳይ ተጨንቀን፣ በራሳችን ተጨንቀን አንችልም እኛ አይምሯችንን የሚያድስ እና ፈታ የሚያደርግ ነገር ነው የምንፈልገው እያሉን አይደል?